በስም አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ልጆች በመላው ዓለም የምትገኙ ኦርቶዶክሳውያን የመንፈስ ልጆቻችን በሙሉ ከአንድ ሳምንት ጀምሮ በወላይታ ሶዶ ኦቶና ደብረጽዮን ቅድስት ማርያም ቤተ ክርስቲያን ይዞታ ጉዳይ እየተጨነቃችሁ ድምፅ ሆናችሁ ይቆያችሁ። በሙሉ ሰላም እግዚአብሔር ከእኔና ከእናንተ ጋራ ይሁን። እንደ ፈቃድ እግዚአብሔር ከእሁድ ጀምሮ በነበረው እንቅስቃሴ ሰኞ ሶስት ቀን ምህላ በቤተ ክርስቲያነቱ የቤተ ክርስቲያነቱ ልቃውንት፣ ካህናት፣ ዲያቆናት፣ ህዝበ ክርስቲያን፣ ሰንበት ትምህርት ቤት በተገኙበት ሶስት ቀን መሐረና አብ ጸሎት በዕጣን ወደ እግዚአብሔር ጸሎት አድርገናል። ይሄ ጸሎትም ዛሬ ተፈጽሟል። እግዚአብሔር የተመሰገነ ይሁን። እግዚአብሔር ጸሎታችንን፣ ልመናችንን፣ ልቅሷችንን ሰምቶ ምላሽ እንደምሰጥ ሁላችንም ተስፋ እናደርጋለን። አሁንም ወደ እርሱ ጸሎት እንድታደርጉ እያሳሰብኩኝ በተለያዩ ማህበራዊ ሚዲያ ቅድስት ቤተክርስቲያን ትላንት ያበረከተችውን አበርክቶ በመዘንጋት ጸረ ልማት እንደሆነችና ሌላ ዓላማ ይዛ በወላይታ ምድር እንደተተከለች እየገለጹ ያሉ ወንድሞቻችንም ቢሆኑ እንድታረሙ ወደ ራሳቸው እንድመለሱ ቅድስት ቤተ ክርስቲያን ትናንት የነበረች ዛሬም ያለች ነገም የምትኖር በመንፈሳዊ አገልግሎቷና ልማቷም ሀገርንም ሕዝቡንም ስትጠብቅና ስታለማ የምትቆይ ቤተ ክርስቲያን መሆኗን ተረድታችሁ ከዚህ እኩይ ተግባርና ጥላቻ እንድትወጡ እየተማጸንኩ በዚህ ጉዳይ እስካሁን የመንግስት ኃላፊዎችም ወይም ባለድርሻ አካላት ማንም በደብዳቤም በቃልም ከቤተ ክርስቲያንቷ ጋር ውይይት ያደረገ ንግግር ያደረገ አንድም አካል ያለመኖሩን ለመላው ኦርቶዶክሳውያን ለመግለጽ እፈልጋለሁ። ከዚህ ጋር ተያይዞ እኔንም ሌሎች አባቶችንም ጨምሮ ከመንግስት አካላት ጋር እንደተነጋገሩና ችግሩ እንደተፈታ በማድረግ እየተናገሩ ያሉ የውስጥም የውጭም አካላት ስላሉ፣ ይሄ ምንም በሬ ወለድ የሆነ ውሸት መሆኑን ተረድታችሁ ኦርቶዶክሳውያን በሙሉ ወደ እግዚአብሔር ጸሎት እንድታደርጉ በእግዚአብሔር ስም እየጠየኩኝ፣ ዛሬም ነገም የመንግስት አካላት የምመሩን ወንድሞቻችን እህቶቻችን የቤተክርስቲያንቷ ጥያቄ ምንድን ነው ምን ጠይቃለች? በማለት በደብዳቤም በቃልም መጥተው የሚጠይቁን ከሆነ እህ ብሎ የሚሰሙን ከሆነ ለመነጋገር አውዱን የሚያመቻችው ከሆነ በመነጋገር የቤተ ክርስቲያንቷን ጥያቄ ለእነሱ ለማቅረብ ችግሩ በሰላማዊ መንገድ እንዲፈታ ለማድረግ ቤተ ክርስቲያንቷ ሁል ጊዜ በሯ ክፍት መሆኑን እየገለጽኩኝ፣ እስካሁን ግን ምንም አይነት ንግግር ምንም አይነት ውይይት፣ ምንም አይነት ስምምነት እንዳላደረግን ሁላችሁም ኦርቶዶክሳውያን እንድታውቁ በእግዚአብሔር ስም እጠይቃለው፣ እነግራችኋለው። ሌላው እንደተስማመውና እንደዚህ እንደሆነ በማለት ያልተጻፈ ነገር በማንበብ ያልተነገረ ነገር በመንገር ሕዝቡንም በማወክ ውስጥ ያሉ ወንድሞቻችን አሁንም ከእኩይ ተግባራቸው እንዲመለሱ በእግዚአብሔር ስም እጠይቃለውኝ። በያላችሁበት መድኃኔ ዓለም ሁላችሁንም ከክፉ ነገር እየጠብቃችሁ እግዚአብሔር ይስጥልን።